ወንድሞቻችን ና እህቶቻችን እናንተም እንድጠይቋቸው እነሱም እንዲመልሱልን የምፈልገው የዮሐንስ ወንጌል ምዕራፍ አራት ላይ ከቁጥር ሰባት እስከ ሰላሳ ያለውን ጉልህ ስፍራ ያለውን ስታዩ ይቺ ሳምራዊቷን ሴት በተመለከተ ታሪክ ተረካል። መጽሐፍ ቅዱስ መቻም መጽሐፍ ቅዱስ በጣም ምጡቅ አይደል? አዎ፣ በእርግጥ ተጽፎ አላለቀም ይላል ጌታ ኢየሱስ ክርስቶስ የተናገረው ታምራት ይላል የዮሐንስ ወንጌል የመጨረሻው ምዕራፍ አንድ ምዕራፍ ላይ ኢየሱስ ክርስቶስ የተናገረው ታምራት ተጽፎ አላለቀ ሚላል ታዲያ ከየት ነው የሚገኘው? ተረፈ ወንጌል የሚባል አለ እንደምታውቁ፣ ታምረ ኢየሱስ የሚባል ጠንካራ መጽሐፍ አለ። በቤተ ክርስቲያኒቱ በጣም ጠንካራ መጽሐፍ ነው፣ ገና በደንብ ሊታይ የሚገባው። ከዚህ ውስጥ ታዲያ ይቺ ሳምራዊቷ ሴት ማናት ብሏቸው በዮሐንስ ወንጌል ምዕራፍ አራት ቁጥር ሰባት እስከ ሰላሳ ከወዲህ ዘፍጥረት ጀምሮ እስከ ዮሐንስ ስራይ ቢዛቅጥ ቢወጣ ቢወርድ አይመልስላችሁ ማንም ማለት ነው የሚመልሰው ማን ነው ኦርቶዶክስ ተዋህዶ ቤተክርስቲያን ናት የምትመልሰው በየት ተአምረ ኢየሱስ የሚባል የቤተክርስቲያናችን መጽሐፍ ምዕራፍ ሰላሳ ሁለት ቁጥር አስር ላይ አለ ቁጥር አስር ላይ ስሟ ተጠቅሷል ሳምራዊቷ ሴት ትናንትና ይሄን ነው አንዱ ያነሳ ነው አንዱ ያነሳ ነው። ይሄ ነው። ሌላው በጣም አስደናቂው ነገር ምንድን ነው ካላችሁ በዮሐንስ ወንጌል ምዕራፍ ሁለት ላይ ዋመሳለስት ዕለት ከብካብ ከሆነ በቃና ዘገሊላ ላይ የሚል አስደናቂ ታምር አለ። በጣም አስደናቂ ታምር፣ የመጀመሪያው ታምር፣ ቀዳሚው ታምር ነው የሚለዋል። ቀዳሚ ታምር የመጀመሪያ ታምር። እሽ እኔ አሁን እዚህ ላይ ማምጣት የፈለጉት ምንድን ነው? ሰርጉ መቼ ነው የተካሄደው በሏቸው። አንደኛ ሰርጉ መቼ ሰርጉ መቼ ተካሄደ ሰርጉ መቼ ነው የተካሄደው ሙሽራው ማን ነው የሙሽራው ቤተሰቦች ማን ነው ምክንያቱም አሁን እኛ ሰርግ ከተደረገ ቢያንስ እንትኑን እናውቃለን አረ ሙሽራውን እናውቃለን ሙሽራውን እናውቃለን ሙሽራውን ባናውቅ እንኳን ቤተሰቦችን እናውቃለን ቀኑ መቼ ሊሆን እንደሚችል እናውቃለን ይነግሯችኋል አይነግሯችሁም ይሄ በጣም ትናንትና ቀለል አድርገን ያመጣ ነው። ዛሬም በደንብ የምንዘው ነው ወገኖች፣ በደንብ የምትዙት ነገር ዮሐንስ ወንጌል ምዕራፍ ሁለት ላይ ያለ ጌታችን ኢየሱስ ክርስቶስ ውኃን ወደ ወይን ጠጅ የቀየረበት ሰርግ ባለቤት ነው። እንግዲህ በወንጌሉ በስም ተጠቅሶ አታገኙትም። የዚህ የሰርግ ባለቤት ዶኪ ማስ ይባላል። የት ነው የምናገኘው? ታምረ ኢየሱስ ምዕራፍ ሐምሳ ቁጥር ሁለት ላይ ከዚህ አስተርጓሚ ወንጌል ላይ